ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንወዳችሁ አክብሮታዊ ሰላምታችን በያላችሁበት በት የምድር ዳርቻ ሁሉ ይድረሳችሁ። ያን የጥቅምት አራት ቀን 2018 ዓመተ ምህረት የጣና ቴሌቪዥን የቀን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ እየጠየቅን የሰዓቱን ዜናዎች ርሶቹን አስቀድመን እናስተዋውቃችሁም የብልጽግናው ሠራዊት ያድራሻ ለውጥ እያደረገ ወይም የማዘዣ ጣቢያ የቀየረ እስኪመስል ድረስ ሙሉ ትጥቁን እንደያዘ ስምሪት እየጠፋ እግሩ ወደ አመራው መሄድን መርጧል። 72 የሰራዊቱ አባላት ሁለት ዲሽቃ፣ 10 ስናይፐር ብሬን፣ እንዲሁም 60 ክላሽኮ መሳሪያ እንደያዙ ከካምፕ ጠፍተዋል። ከካምፕ የጠፉት የሰራዊቱ አባላት የራሳቸውን ኃይል ለማደራጀት ጦር ሰፈር ሊገቡ ነው ወይስ ከሌላ ሀገር ሰራዊት ጋር ውጊያ ሊገጥሙ ነው የሚል ጥያቄ ያስነሳል። በዚህ ደረጃ ጦሩ እየፈረሰ ያስቸገረው ብልጽግና የአማራ ክልል ጦርነት አጭር ብርድ ልብስ ለብሶ እንደመተኛ ሆኖብኛል ሲሉ የሰራዊቱ አዛዦች በምሬት እየተናገሩ ነው። ለጣና ቴሌቪዥን የደረሰውን ጥብቅ መረጃ በዜናችን ተሰምቷላችሁ በቀዳሚነት ይቀርብላችኋል። ሰላም እንደ ሰማይ የራቀው መተማ ቀጠና ሰሞኑን ደግሞ ነገሮች የበለጠ ተወሳስበውና ችግሮቹም ተባብሰው ቀጥለዋል። ከብልጽግናው ሰራዊትና ሱዳን ከሚገኘው የዋጣ ታጣቂ ቡድን ጋር ጥሩ ጥምረት የፈጠረው የቅማንት ታጣቂ መተማን ካለኔ ፍቃድ ማንም አያልፍበትም ያለ ይመስላል። በአስር ቀን ውስጥ ብቻ ሰባት ሰው አግቶ ከሃያ በላይ የሚሆኑትን ደግሞ ገድሏል። ይህን ጽንፈኛ ታጣቂ ቡድን ይህን ያለ ገላጋይ እስኪያስቸገር ድረስ ሃይ የሚለው ለምን ጠፋ የሚል ጥያቄ ሲነሳ መልስ ወዲ ነው የሹም ዶሮን ማንም እሻይላትም ነው ነገሩ ሲሉ የአካባቢው ነዋሪዎች ይናገራሉ። የመተማን አሁናዊ ሁኔታ በዝርዝር አሰናርተነዋል ተሰሙታላችሁ። የጦር አዛዦቹ ማዘዣ ወጣባቸው፣ ይልናል ሌላው መረጃችን። ልጃቸው ሰው በመግደሉ እስር ቤት የሚገኘው ኮሎኔል ደግሞ የሚመሩትን ሰራዊት አሳምፀው ቡና ላይ የሚል ክስ ቀርቦባቸዋል። እኒህ ኮሎኔል ማናቸው? ማዘዣ ወጣባቸው የጦር መሪዎች የትኞቹ ናቸው? ዜናችን በዝርዝር ያስደምጣችኋል። ሰው ሆኖ የማይሳሳትና በደንብ ካልተያዘም ብረት ሆኖ የማይዝግ የለም እንዲሉ እኛም ሕዝባችንን በማወቅም ጥቅም አታሉንም ሆነ ባለማወቅ በድለነዋል። ይህን ታላቅ ሕዝብ ለመካስ ይወጣ ችንን ልንሰጠው መተናል የበደላችንን ብዛት የሚያነጻው ደማችን ብቻ ስለሆነ ለአማራ ሕዝብ ደማችንን ገብረን ነጻ ለማውጣት ቃል እንገባለን ይህን የተናገሩት በዛሬው ዕለት በብልጽግናው ሥርዓት ላይ ተረከዛቸውን ያነሱት የሚሊሻ አባላቱ ናቸው በየትኛውም ቀጠና የሚገኙ የሚሊሻ አባላት ናቸው ይህን የተናገሩት የሚሊሻ አባላቱ ወደ ፋኖ ሲመጡ ፋኖ በምን ማረጋገጫ አምኖ ተቀብላቸው ዜናችን ዝርዝር አለው እነዚህና ሌሎች የተመረጡ መረጃዎችን አሰባስ ቢስባን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናመራለን። የብልጽግናው ሠራዊት ከስምሪት ጠፉ። የብልጽግናው ሠራዊት አባላት ከስምሪት ቀጠና እየወጡ መጥፋታቸውን ቀጥለዋል። ወታደራዊ ድል የራቀውና ከፍተኛ ፖለቲካዊና ዲፕሎማሲያዊ ውድቀት የገጠመው የብልጽግናው መንግሥት በሁሉም መስክ የሚደርስበት ኪሳራ ጎልቶ ወጥቷል። በሁለት ሳምንት ትጥቅና ቀበቶ አስፈትተን እንመለሳለን ብሎ ወደ አማራ ክልል ጦር ያዘመተው የእሁዲድ ብልጽግና አገዛዝ እየገጠመው ያለው ወታደራዊ ሽንፈት ከፍተኛ መሆኑን ተከትሎ ወታደራዊና ፖለቲካዊ ኪሳራው አይሎበታል። አሁን ደግሞ የራሱ ሰራዊትን ሙሉ ትጥቃቸውን እንደያዙ ከስምሪት ቀጠና በመጥፋት መሳሪያቸውን ሽጠው ማንነታቸውን ቀይረው በከተሞች ሌላ ስራ መጀመራቸው ታውቋል። እስካሁን የነፍስ ወከፍ ክላሽንኮፍ መሳሪያንና የወገብ ትጥቅ እንዲሁም ስናይፐርና ብሬን ብቻ ይዘው ከስምሪት ሲጠፉ የነበሩ የሰራዊቱ አባላት አሁን ደግሞ ዲሽቃ ጭምር ይዘው ከስምሪት እየጠፉ ፋኖን መቀላቀላቸውን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። ምንጮቻችን በብልጽግናው ሰራዊት ከስምሪት መጥፋት ዙሪያ መረጃውን ሲሰጡ ወታደሮቹ የቡድንና የነፍስ ወከፍ መሳሪያ ሀይላቸውን በመያዝ አንድም ወደ ፋኖ ተቀላቅለው መንግስትን መታገል ጀምረዋል፣ ሁለተኛም ከግዳጅ ቀጠና በመጥፋት ራሳቸውን ማቆየትን መርጠዋል ሲሉ ተናግረዋል። ምንጮቻችን አክለውን በየቀጠናው ያሉ ወታደራዊ አዛዦች ላይ ጉዳዩ ከፍተኛ ስጋት ፈጥሯል። በተደጋጋሚ ሰራዊቱ ከስምሪትም ከካምፕም መጥፋቱን ተከትሎ አዛዦቹ በእናንተ ትብብር ነው እየጠፉ ያሉት የሚል ግምገማ በማድረግ በክፍለ ጦርና ሬጅመንት አዛዦች ላይ ጫና በማብዛት ራሳቸውን ከደሙ ንጹሕ ነን ማለትን ተያይዘውታል በማለት አሁናዊ የብልጽግና ውን ወታደራዊ ካምፕ ገመና አጋልጠዋል በተለይ ትናንት ቀንና አመሻሹን የሻለቃ አመራሮች የቡድንና የነፍስ ወከፍ መሳሪያ ይዘው ከግዳጅ ቀጠና እንደጠፉ ሲታወቅ የቡድን መሳሪያ ይዘው የሚንቀሳቀሱ የሰራዊቱ አባላት ልዩ ክትትል እንዲደረግባቸውና የአመኔታ ደረጃቸው እንዲገመገም ትዛዝና መመሪያ መውረዱን ለማወቅ ተችሏል ወታደራዊ ትዛዝና መመሪያው የተሰጠው የመከላከያ አባላት የብልጽግናው የጥምር ጦር አባላቱ ከግዳጅ ቀጠና ትናንት በብዛት በመውጣታቸውና ድንጋጤ በመፍጠሩ ነው እንደ ምንጮቻችን መረ ደረጃ ከሆነ ለመከላከያ አስደንጋጭ የተባለው የትናንቱ ክስተት የአድማ ብተና የሚልሻ የመከላከያ አባላቱ ቁጥራቸው ወደ ሰባ ሁለት የሚደርስ ኃይሎች የቡድንና የነፍስ ወከፍ መሳሪያ እንደያዙ ከግዳጅ ቀጠና መውጣታቸው ነው ብለዋል። እነዚህ የጥምር ጦር አባላቱ ሁለት ዲሽቃ ከአምሳ በላይ ክላሽ እንዲሁም ስናይፐርና ብሬኖችን ይዘው ከግዳጅ ቀጠና መውጣታቸው ነው የታወቀው። የብልጽግናው ሠራዊት ከስምሪት ሲጠፋ ይህ የመጀመሪያው አይደለም። ከዚህ በፊትም ጎንደር ላይ አንድ ሬጅመንት ሙሉ ሠራዊት ከነ ሙሉ ትጥቁ መጥፋቱ ይታወሳል። በወቅቱም የጠፋውን ሬጅመንት ፍለጋ ተጨማሪ አንድ ሬጅመንት የብልጽግናው ሠራዊት ከ50 በላይ ሚልሻ ተጨማሪ ተሰጥቶት ፍለጋ ወጥቶ የነበረ ሲሆን ለፍለጋ ከተላከው ኃይል ውስጥ 32 ጠፍቶ ቀሪዎቹ መመለሳቸውን መዘገባችን ይታወሳል። በመተማ የሚፈጸመው እገታ አሳሳቢ ሆኗል ተባለ። በምዕራብ ጎንደር መተማ አውራጃ በንጹሐን ላይ የሚፈጸመው እገታ አሳሳቢ መሆኑን የአካባቢው ነዋሪዎች ለጣና ቴሌቪዥን ገለጹ። ከእገተው በተጨማሪ በንጹሐን ላይ የሚፈጸመው የዘፈቀደ ግድያ አካባቢውን አስከፊ እንዳደረገው ጨምረው ገልጸዋል። ባለፉት አስር ቀናት ብቻ ሰባ አራት ንጹሐን መታገታቸውን የገለጹት አስተያየት ሰጪዎቹ ድርጊቱ መንግስታዊ መዋቅሩን በመጠቀምና የመንግስት ሠራዊት ድጋፍ የሚያደርግለት ነው ብለዋል። በብልጽግናው ሠራዊት የታገዘ ጥቃት ነው በተባለው የ እገታና ውገታና ግድያ በርካታ ሰዎችን ለሞትና አካል ጉዳት ሲዳርግ በርካቶች ደግሞ በታጣቂዎቹ ታፍነው ተወስደዋል ተብሏል። ጣና ቴሌቪዥን በመተማ አቅራቢያ ተደጋጋሚ እገታና ግድያ እየተፈጸመ እንደሆነ ዘገባ መስራታችን ይታወሳል። ምንጮቻችን ዛሬም በላኩት መረጃም በትላንትናው ዕለትም ሌላ አሳዛኝ የእገታ ወንጀል ተፈጽሟል ሲሉ ከስፍራው አድርሰውናል። አስተያየት ሰጪዎቹም አክለውም ትናንት ጥቅምት ሶስት ቀን 2018 ዓ.ም ከሸዴ ከተማ ተነስተው ወደ ማገሻ ጎንደር ሲጓዙ የነበሩ አስራ ሰባት የከባድ መኪና አሽከርካሪዎችና አስራ አራት ረዳቶች ታፍነው ተወስደዋል ሲሉ እገታ አናፍ ነው ተባብሶ መቀጠሉን ገልጸዋል። የአካባቢው ነዋሪዎች አስተያየታቸውን ሲቀጥሉ ከትናንት በስቲያ ከቀጥር በኋላ ከአስር በላይ ንጹሐን ታግተው ሁለት ሰዎችም መገደላቸውን ገልጸውም በትናንት ነው ደግሞ ቁጥራቸው ሰላሳ አንድ የሆኑ ንጹሐን በአካባቢው በሚንቀሳቀሱ ታጣቂዎች ታግተው መወሰዳቸውን ገልጸዋል። የአይን ማኞች ለዝግጅ ክፍራችን ባደረሱን ተጨማሪ መረጃም አሽከርካሪዎችና ረዳቶች ታፍነው ሲወሰዱ መከላከያን ጨምሮ ሁሉም የመንግስት የጸጥታ ኃይል አባላት በቅርብ ርቀት ነበሩ። ነገር ግን ንጹሃን ሲታግቱም ምንም አይነት እንቅስቃሴ አላደረጉም። ይህንን ስንመለከት በኦሮሚያ ክልል ታጣቂዎች ጥቃት ካደረሱ በኋላም መከላከያ ደረሰም እየተባለ እንደሚነገረውም በዚህ በእኛ ቀጠናም የተፈጸመውም ለወንጀለኞቹ ከለላ የመስጠት ስራ ነው መከላከያ ሲሰራ የነበረው ብለዋል። የትናንት ነው እገታው በአስር ቀን ውስጥ ለአራተኛ ጊዜ የተፈጸመ እንደሆነም ገለጹት። ምንጮቻችን ህዝቡ በአደባባይ ወጥቶ የፍትህ ያለቢልም ሰሚ ጠፍቷል ሲሉ ይገልጻሉ። ከምዕራብ ጎንደር ዞን መተማ አውራጃ ገንደዋ ከተማ በቅርብ ርቀት ገነት የተባለች ቦታ ላይ የተፈጸመው የትናንቱ ገታም የመከላከያ አመራሮች የተሳተፉበት ነው ለማለት የሚያስችል ማስረጃ አግኝተናል ሲሉም የገለጹት የመረጃ ምንጮች ታጋቾቹ በታጣቂዎቹ ሲወሰዱም እየታዩ ምንም አይነት እርምጃ አለመወሰዱም በድፍረት እንድንናገር ተገደናል ብለዋል። በቅማንት ጽንፈኛ ታጣቂ የሚፈጸመው ይህ እገታና የተቀናጀ ግድያን አስመልክተውም አስተያየት ሰጪዎቹ ሲናገሩ ባለፉት 10 ቀናት ብቻ 74 ሰዎች ታግተው በጫካ እንደሚገኙ የገለጹ ሲሆን 21 ሰዎች በአሰቃቂ ሁኔታ ህይወታቸው አልፏል ተብሏል። ይህንን ተከትሎም አካባቢው ለኗሪዎችም ሆነ ለመንገደኞች አስፈሪ ሆኗል የሚሉት ምንጮቻችን ባለፈው አንድ ዓመት ብቻ 754 ሰዎች ታግተዋል፣ 199 ሰዎች ደግሞ በዚሁም የቅማንት ጽንፈኛ ታጣቂ ተገለዋል ሲሉ ገልጸዋል። ከሟቾቹ ውስጥ 93 የሚሆኑት ሹፌሮች መሆናቸው ተነግሯል። በአካባቢው ከፍተኛ የሆነ የንብረት ዘርፊያ እንደሚፈጸም በተደጋጋሚ ሲገለጽ የቆየ ሲሆን ባለፉት አንድ ዓመት ብቻም ከ12000 በላይ የቀንድ ከብቶች በዚሁ ታጣቂ ተነድተው ተወስደዋል። የመረጃ ምንጮቻችን የጉዳዩን አስከፊነት ሲገልጹም የአካባቢው አስተዳደር በወንጀለኞች ላይ እርምጃ ለመውሰድ ሲሞክር በመከላከያ ኮማንድ ፖስት ከስምሪት ቀጠና እንዲወጣ በማድረግ ለቅማንት ጽንፈኛ ታጣቂ ድጋፍ ያደርግለታል። ይህ የጽንፈኛ ታጣቂ ቡድን በክፍለ ጦር ጭምር በሚጠራ አደረጃጀት ሳይቀር ሰራዊት እያደራጀ ነው። ስልጠና የሚወስደው ደግሞ ሱዳን ሸረሪና ከሚገኘው የህዋት ወታደራዊ ማሰልጠኛ ተቋም ሲሆን በህዋት ስልጥኖ ውስጥ ከምዕራብ አርማጭሁ አሸኛኘት ተደርጎለት ወደ መተማ የሚገባው ቡድን ጃኖ እያሉ በሚጠሩት ክፍለ ጦር ውስጥ ገብቶም የተለመደ ወንጀሉን ይፈጽማል ብለዋል። የጦር አዛዦቹ ማዘዣ ወጣባቸው ትናንት በትግራይ ክልል ዋና ከተማ መቀሌ የነበረውን የታጣቂዎችን አመፅ ተከትሎ የኤርፖርቱን መንገድ ጨምሮ የከተማዋን ዋና ዋና መንገዶች ተዘግተው እንዲውሉ ያስደረጉ የታጣቂ ቡድኑ አዛዦች ላይ የእስር ማዘዣ ወጥቶባቸዋል የጥቅማ ጥቅምና ሰላም ይውረድልን ከሚሉት ፍላጎቶች ጨምሮ በርካታ ጥያቄዎችን ይዘው ለአመፅ የወጡት የአርሚ ሀያ ሁለት አባላት ትናንት የጊዜው አስተዳደሩን ፕሬዚዳንት እንዲያናግሯቸው ቢጠይቋቸውም ፈቃደኛ ባለመሆናቸው ያሉላ አባነጋ አውሮፕላን ማረፊያ መንገድን ዘግተውት ማምሸታቸው ይታወሳል። ይህን ተከትለውም የሰራዊቱ ቁጣ ወደ ባሰ ደረጃ ከመሸጋገሩ በፊት ጠርቶ ማናገሩ እንደሚሻለው የተረዳው ህወሀት የጊዜው አስተዳደሩ ፕሬዚዳንት ጄኔራል ታደሰ ወረደ የታጣቂውን ተወካዮች ጠርተው አነጋግረው ነበር። ሆኖም የህወሀት ኮር አመራር የሚባለው ቡድንና በጄኔራል ፍስሐ ኪዳነ ወይም ፍስሐ ማንጁስ የሚመራው ቡድን ከጄኔራሉ መኖሪያ ቤት ገብቶ ከመከረ በኋላ የታጣቂ ቡድኑን አዛዦች ለማሰር ውሳኔ ማሳለፉ

በዚህ ውሳኔ መሠረትም የአርሚ 22 አዛዥ የሆኑትን ኮሎኔል ገብረስላሴን ጨምሮ የአርሚ 22 ከፍተኛ አዛዦችና የታጣቂ ቡርኑ አባላት እንዲታሰሩ ማዘዣ ተቆርጦላቸዋል ሲሉ ለህዋት ቅርብ የሆኑ ሚዲያዎች ዘግበዋል። ከትናንት ምሽት ጀምሮ ሰልፉን ያስተባበሩትና የመሩት እየታደኑ የታሰሩት ሲሆን እስሩ ዛሬም ቀጥሎ ውሏል። ተቃውሞ ያነሱት የታጣቂ ቡድኑ አባላት የእኛን ጥያቄ መመለስ የማይችል አመራር የሌላውን ህዝብ ጥያቄ ሊመልስ አይችልም በማለት የገለጹ ሲሆን ከፍተኛ ቁጣና ቁጭት በታየበት ተቃውሟቸውም የደሞዝና ጥቅማጥቅም ጥያቄያችን ይመለስ፣ የሰራዊቱን ጥያቄ የማይመልስ አመራር የሌላውን ህዝብ ጥያቄ መመለስ አይችልም፣ ሰላምን እንሻለን፣ ክብር ለሰራዊትና ለተሰዉ ቤተሰብ አባላትና የመሳሰሉትን መፈክሮች አሰምተዋል። የተቃውሞ ሰልፈኞች ወደ ትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ቢያመሩም ፕሬዝዳንቱን ማግኘት ባለመቻላቸው ነበር የአሉላ አባነጋ አውሮፕላን ማረፊያ መንገድን በተለያየ መንገድ የዘጉት። የአውሮፕላን ማረፊያ መንገድ መዘጋቱን ያረጋገጠው ህወሓት በአስቸኳይ ሂድና አናግራቸው በማለት ጄኔራል ታደሰን ወደ ቢሮ በመላክ አመጽ ያነሱ ታጣቂዎችን ለማነጋገር ተገዶ ነበር። ጄኔራል ታደሰ አመጽ ካነሱ የታጣቂ ቡድኑ ተወካዮች ጋር መነጋገራቸውን ተከትሎ የተዘጋው መንገድ ቢከፈትም ህወሓት ግን ወዲያውኑ ቃሉን አጥፎ የታጣቂ አባላቱንና አዛዦቹን እያደነ ማሰሩን ቀጥሏል ሲሉ የመቀሌ ምንጮቻችን ገልጸዋል። አርሚ 22 የሚባለው የህወሓት ታጣቂ ቡድን ዋና ማዘዣውን ከመቀሌ ከተማ በስተሰሜን በ በኩል ኩሄ አካባቢ ማለትም ቀደም ሲል ሰሜን እዝ ዋና ማዘዣ የነበረውን ካምፕ ያደረገ ሲሆን ዋና አዛዡ ኮሎኔል ገብረስላሴ ይባላሉ። ኮሎኔል ገብረስላሴ ልጃቸው ከዚህ በፊት በሰው መግደል ወንጀል ተፈርዶበት እስር ቤት ይገኛል። የአርሚ 22 ታጣቂዎች አመጽ ያስነሱትም ኮሎኔሉ ልጃቸውን በግርግር ከስር ለማስፈታት ነው ሲል ህወሓት ወንጅሏቸዋል። በመሆኑም ኮሎኔል ገብረስላሴ እንዲታሰሩ የህወሓት ማዕከላዊ ኮማንድ እንደወሰነባቸው ተረጋግጧል። "የበደልነውን ሕዝብ ደማችን ሰጥተን እንከሰዋለን።" ሁለተኛ ሳምንቱን ባስቆጠረው በቀጠናው እየተካሄደ ባለው ተከታታይ አውደውጊያ የብልጽግናው ሠራዊት ከመቼውም ጊዜ በላይ ከፍተኛ ቁጥር ያለውን ሰራዊት አሰልፎ ቢዋጋም የፋኖን ክንድ ሊቋቋመው አልቻለም። ይህን ተከትሎም በርካታ ቁጥር ያለው የሚልሻ አባላት ዛሬም ፋኖን ተቀላቅለዋል። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት ዛጽያም ደጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን ባደረሰው መረጃ የሚልሻ አባላቱ ዛሬም ፋኖን ተቀላቅለዋል። የአማራ ፋኖ ሸዋ አጠቅላይ ግዛትም ወደ ፋኖ የመጡ የሚልሻ አባላቱን አማራዊ ክብራቸውን በሚመጥን መልኩ አቀባበል አድርጎላቸዋል ብሏል። የኮሮ ሚዲያና ኮሚኒኬሽን ክፍል አክሎም የሚልሻ አባላቱ በመራቤቴ አውራጃ በሚዳና ሬማ ከተማ ዙሪያ በብልጽግና ፕሮፓጋንዳ ተታለው ከጠላት ጎን ተሰልፈው ህዝባቸውን ሲበድሉ ቢቆዩም በቀጠናው ከተሰማራው የአማራ ፋኖ ሸዋ ጠቅላይ ግዛት ግዛትዝ አጼ ዐምደ ጽዮን ኮር አፄ ዳዊት ክፍለ ጦር የቀረበላቸውን ጥሪ ተቀብለው ፋኖን እየተቀላቀሉ ይገኛሉ ሲል ስለሚል አባላቱ ተናግረዋል። እነዚህ የሚሊሻ አባላቱ በማወቅም ይሁን ባለማወቅ በአማራ ወገናቸው ላይ ላደረሱት በደል ልባዊ ይቅርታ እየጠየቁ ሲሆን የበደልነውን ወገናችንን ደማችን በመስጠት እንክሰዋለን ሲሉ ቃል ገብተዋል። በመራቤት ያውራጃ የሰፈረው የብልጽግናው ሰራዊት አንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር የፋኖን ብርቱ ምት መቋቋም ባለመቻሉ ከዓለም ከተማ ከመንዝ ግሽር አቤልና ከሜዳ መራኛ ከተማ በርካታ ሜካናይዝድ ኃይሉን ወደ ሬማ ከተማ ማንቀሳቀሱን የገለጸው የአጽ ያና ኮሚኒኬሽን ክፍል ጠላት ሙሉ አቅሙን የተጠቀመ ቢሆንም ጀግናው አጼ ዳዊት ክፍለ ጦር ለአስጨራሽ ተጋድሎ እያደረገ የተለመደ ወታደራዊ ድል እየተቀዳጀ ይገኛል ሲል የዕለቱን ተጋድሎ ገልጾታል። ይህ በእንዲህ እንዳለ ሰራዊቱ በገፍ እየፈረሰበት የተቸገረው የብልጽግናው አገዛዝ በህዝብ ላይ የዘፈቀደና የተጠና ንጹሃንን ኢላማ ያደረገ የከባድ መሳሪያ ተኩስ በመተኮስ ከፍተኛ ውድመት አድርሷል። ድርጊቱ ከፍተኛ የጦር ወንጀል ነው የሚሉት የአካባቢው ነዋሪዎች ስለደረሰው ጉዳት ሲገልጹም ደረሰ። እህልና መኖሪያ ቤቶች በከባድ መሳሪያ ወደ አመድነት ተቀይረዋል። ዛሬ በቡድን ሰብል እየሰበሰቡ የነበሩ አምስት አርሶ አደሮችንም ገድለዋል። የቤት እንስሳትም በከባድ መሳሪያ ጥቃቱ ተገድለዋል ሲሉ ለጣና ቴሌቪዥን ተናግረዋል። የአፋድ ሸዋ ጠቅላይ ግዛት አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በበኩሉ ጠላት በአይበገደው ሰራዊታችን ጠንካራ ክንድ እረፍት ሲያጣ የሬማ ከተማ አጎራባች በሆነችው ደራ ወረዳ አማራዎች ላይ ከሚዳና ደራ ከሁለት አቅጣጫ ከባድ መሳሪያ እየተኮሰ የደረሰውን የገበሬዎቹን አዝመራና ቤቶቹን አቃጥሏል፣ በማለት የብልጽግናውን ሰራዊት የጦር ወንጀል ገልጿል። ክቡራትና ክቡራን የጣና ቴሌቪዥን አድማጮች ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽት ዜናችን እስከምንገናኝ ተሰናበትናችሁ።